ፖድካስት የሚባሉትን አንዳንድ ኢንተርቪዎችን ደግሞ ተመልከቷቸው። ፍሪሜሽነሪዎች፣ ራውንድ ቴብል እስከ ሌንድ ቦንስ ወይም የሰይጣን ማህበርተኞች በአጠቃላይ ግራጁዌት አድርገው አስመርቀው የበተኗቸው እጅግ በጣም ብዙ የኮንስፓይሬሲ ዩቲውበሮች በጣም ብዙ እየበዙ ነው ያሉት። እነዚህን ዩቲውበሮች አሰልጥነው ስለለቀቋቸው ሲናገሩ አይፈሩም። አካውንታቸው ላይ የሚገባው ገንዘብና የሚናገሩት ንግግር ነገ የሚያስገኝላቸውን ገንዘብ እያሰቡ የሚናገሩት ቃላት በጣም ነው የሚከብድ። ቤተክርስቲያንን በሁሉም ስፍራ እየገዘገዙት ነው ያሉት። እግዚአብሔርንም ይሳደባል ይላል ራእይ ዮሐንስ ምዕራፍ 13 ቁጥር 6ን አንብቡት። አውሬው ከባህር ሲወጣ እየሁት ነው የሚለው ከባህር የወጣው አውሬ ከዚሁ ከህዝቡ የሚወጣው ክፋትና ተንኮል ብቻ ሳይሆን ኮንስፓይሪሲ ወም ጨማ የነጮች ኮንስፓይሪሲ አለበት። ይሄ አውሬ ግን ተሳዳቢ ነው ይልና ስድስት ሰባት ነገሮችን ይሳደባል። አንደኛ እግዚአብሔር ነው የሚሳደበው። ሁለተኛ እግዚአብሔርና ማደሪያውን ይላል። ማደሪያው ቤተክርስቲያን፣ ማደሪያው ድንግር ድንግል ማርያም፣ ማደሪያው የሰው ልቦና፣ እግዚአብሔር ማደሪያ ሰው፣ ክርስቲያኖች የተሰበሰቡበት ስፍራ እግዚአብሔር የሚያድርባቸው እቃዎች ነው የቅድሳት ታቦቱ ይህ ሁሉ ማደሪያው ነው። ይሳድ ማደሪያ ሲል ውስጡ ብዙ ነገር ማለት ይቻላል። እግዚአብሔርን ሲባል ደግሞ እግዚአብሔርን ራሱን ማለት ነው። በዩትዩብ የምናያቸው እግዚአብሔር የለም፣ ካለም ደግሞ ራሱን መግለጥ አለበት። በራሳቸው አስተሳሰብ የራሳቸውን ፊሎሶፊ ይዘው መጥተው መጽሐፍ ቅዱስን አንብቦ ማያውቁ። ቢያነቡም አጣሞ የሚረዱ ሰዎች ለምንድነው እንደዚህ ተብሎ የተጻፈው እንኳን መረዳት ያቃታቸው ሰዎች እግዚአብሔርን በራሳቸው ቃላት ጀጅ እያደረጉ በሚዲያ ወጥተው ይናገራሉ። ያለምንም ፍርሃት ሲናገሩ ራሱ በኃይል ነው የሚናገሩት፣ በድፍረት ነው። ምንድነው እንደዚህ እኔ ዝም ብዬ ገርሞኝ አፌን እንደዚህ ይዤ ሳያቸው የእውነት ግን ይሄ ልጅ ገብቶት መጽሐፍ ቅዱስን በደምብ አንብቦን የሚያወራው ሰው ህሊና እንኳን እኮ ትፈርዳለች። አይ እንደዚህ እንኳን ማለት የለብኝም። ይሄ እኮ እንዴ አንድ ቀመል ሊኖር ይችላል ትላለች ሊና አይደል። ይሄ ሰው በትክክል ይሄንን ፖድካስት ከሰራ እንዲህ ያይነት ፕሮግራሞች ከሰራህ በደንብ በድፍረት ከተናገርክ ይሄን ያክል ሀብት ንብረት ታገኛለህ የተባለ ይሄን ያክል ገንዘብ ይገባልሃል የተባለ እስኪመስል ድረስ እግዚአብሔርን አዋርዶ ራሱን እግዚአብሔር አድርጎ እንዲሁም እግዚአብሔርን የሚሳደቡትን ሰዎች እየደገፈ በጣም የሃይማኖት ሃይማኖት ውስጥ ያለው እግዚአብሔር እንዲህ ነው ብሎ እኔ ለመጥራት ስለሚከብድ ነው። በጣም አንቋሾና ሰድቦ በሃይማኖት ውስጥ ያለውን እግዚአብሔር የእኛን እግዚአብሔር እኮ ነው። አያችሁ። እርማል። አውሬው ስንት ነገር ይሳደባል? ስድስት ነገሮችን ይሳደባል። አንደኛ እግዚአብሔርን፣ ሁለተኛ ማደሪያውን፣ ከዛ ደግሞ በሰማይ የሚያድሩትን ይላል። በሰማይ የሚያድሩት ምንድን ናቸው? በሰማይ የሚያድሩትን መላእክት አሉ፣ ቅዱሳን አሉ። አያችሁ ቅዱሳን አያማለዱም የሚሉትን በደንብ አድርጎ በእነሱ ውስጥ አድሮ ይሳደባል። መላእክትንም እንደዚሁ አይጠብቁኝም፣ እኔ ጠባቂ አያስፈልገኝም ብለው በቃ የነሱ ነገር ትውት አድርገው እኔ በራሴ ምን ኖር ነኝ ብለው አውሬው ሲል ማን ማን ውስጥ እንዳለ ማወቅ ይቻላል። በዚህ እንኳን ይሄንን ሁሉ ጥበቃ አልፈልግም የሚሉ ሰዎች የተሳዳቢው መንፈስ በለስላሳው የእባብ ገላ ግን ሁለት ምላስ ባለው በዛ በተወገዘውና በተረገበው በተረገጠው የዲያብሎስ ማደሪያ በሆነው በእባብ የሚመሰለው ነው። ሌላው ደግሞ ስሙን ይሳደባል ይላል። እግዚአብሔርን ስሙን ማደሪያውን አር ቢለው ስሙን ይሳደባል። የእግዚአብሔርን መሳደብና ስሙን መሳደብ ለየብቻ ነው። ፈጣሪነቱን መሳደብ ለዩኒቨርስቱ ነው መጸልየው እያሉ ሜዲቴት የሚያደርጉ ሰዎች ናቸው የሚሳደቡት እንደገናም ደግሞ እኔ ብቻዬን የማመልከው በቃ ማንም ሃይማኖት አያስፈልገኝም ጾም ጸሎት አያስፈልገኝም ስጋ ወደሙም አያስፈልገኝም ማያስፈልገኝም ብቻዬን ነው በቃ እኔ የሆነ ኃይል አለ ብዬ አምናለሁ ብሎ ከሆነ ነገር ወጥቶ ለብቻ ማምለክ እሱ ስድብ ነው እንደገናም ደግሞ ድራፍት አትጠጣ የሚለኝን መጠጥ አትጠጣ ይለኝን እንደዚህ እንዴት እንደዚህ ትላለህ ብሎ የሚለኝን ይሄ ኃጢአት እኮ ብሎ የሚያዘኝን አምላክ አልፈልገውም፣ ይህንን ፈጣሪ አልፈልገውም፣ እንዲያውም የለም ብሎ መካድ በጣም ከባድ ነው። ይህ እኮ ስድብ እኮ ነው።